ደግሞ ለዛይን ባንድ እንደግማለን። ብሩክ አይቻልም እያለ ነው፣ በኋላ ላይ ይናገራል። ግን በጣም አመሰግናለሁ። እንቀጥላለን። ኤፍሬም ጌታቸው ነበር በኤሌም ሁለት ተወክሎ የጋሽ ማህሙድ አህመድን ፍቅሬ ለመሆንሽ በጣም ተወዳጅ ከሆኑት የጋሽ ማህሙድ ሙዚቃዎች መካከል ነበር ያቀረበልን። ጋሽ ማህሙድ እንግዲህ የሙዚቃ መነሻቸው በጣም ብዙ ስራዎችን ሰርተው እንዲሁም ደግሞ በብዙ ጥረት ወደ ሙዚቃው ከመጡ ድምጻውያን መካከል ናቸው ነው። ስለዚህ የሱን መነሻ ስናነሳ ደግሞ ወደ አሪዞና ክለብ ይወስደናል። አንድ ግብፃዊ ከሹፌሮች ሆቴል ባለቤት ጋር በመሆን የምሽት ክበብ ቤት ለመክፈት ያስባል። ጋሽ መሀሙድ ደግሞ እዛ ክበብ ውስጥ ለማገልገል እንደው የሚሰራውን እሰራለሁ ብሎ እናቱን አማላጅነት ይልካል። እናቱም ያስቀጥሩታል። ግንባታው ሲጀመር ከግንበኞቹ ጋር አብሮ እያነጸ እንዲሁም ደግሞ ቀለም ሲቀቡ አብሮ ቀለም እየቀባ ስራ ይጀምራል። ክበቡ ደግሞ ስራ ሲጀምር ከምግብ ቤት በአስተናጋጅነት ስራ ይጀመራል ይቀጠራል ማለት ነው። የዛን ጊዜ እንግዲህ ክበብ ውስጥ እነ ጥላሁን እነ ጋሽ ጥላሁን እንዲሁም ደግሞ ሌሎችም አንጋፋ ሙዚቀኞች ይሰሩበት ነበረ። እነዚህ ሙዚቀኞች ከእለታት አንድ ቀን ወደ ድሬዳዋ ይሄዳሉ። ጋሽ ማሀሙድ ባንዱ ብቻውን እየተጫወተ ያለ ግድ የለም እኔ ልዝፈን ይላል። ከዛም ባንዶቹ ከባዶ ይሻላል መቼም ዛሬ ሙዚቀኛም የለም ይሉና በቃ ዝፈን ብለው ይኸውልህ ማይኮ ይሉታል። የዛን ጊዜ የዘፈነው ዘፈን የተፈራ ካሳን አልጠላሽም ከቶ የተሰኘውን ነበረ። እሱን ሲዘፍን ግን በጣም ተወዳጅነትን አገኘ፣ ወደዱት። ታዳሚያንም ገንዘባችንን ከፍለን ብለው የተቆጩት ሁሉ በስራው ይደነቃሉ። ነጋሽ ጥላሁን ከድሬዳዋ ሲመለሱ ያስተናግዳቸው የነበረ ሰው ማይክ ይዞ በአንዶች ጋር እየዘፈነ ያገኙታል። በብቃቱን በጣም ተደመሙ፣ በጣም ደስ አላቸው። እንዲያጠናም የግጥም ደብተር ሰጡት። ከዛም በኋላ አብሯቸው ግጥምና ዜማዎችን እያጠና አብሯቸው ቀጠለ። ጋሽ መሐሙድ ደግሞ ለበርካታ ዓመታት በዚህ ድንቅ ድምጹ አገልግሎናል። እጅግ አድርገን እና መሰግነዋለን መረጃውን ያገኘውት ከጠመንጃና ሙዚቃ የኢን ነገር ጌታቸው መጽሐፍ ላይ እንቀጥላለን። ዳኞች አስተያየት ብቻ ይናገራሉ፣ ነጥብ አይናገሩ። ለምን አወቅሽ? እኔና ዳኛ ምስተኛዳኛ ከህዝቡ ቀጥሎ ሰላም ለሰጠሽን በጣም ውብ የሆነ ኢንፎርሜሽን እናመሰግናለን። በጣም እኔ ይህንን አላቅም ነበር። ኤፍሬም እንዲህ ታሪፍ እንደሆነ በቃ የምንገልጽበት ቃል የለኝም። እውነቴን ነው የምለው፣ በጣም ውብ አድርገን ተጫወትክ። በመጀመሪያ ዳኞች ከሰጡህ የመወዳደሪያ ሙዚቃዎች ይህንን መምረጥ በጣም ፐርፌክት። ትክክለኛ ውሳኔ ነው። ከዛ ሙዚቃው የሚፈልጋቸውን አዘፋፈን አዘያዝያ ምናምን ተብሎ ስናይ ደግሞ በጣም ነው ደስ የሚለው። በቃ ጭልጥ ብዬ ነበር እኔ እራሴ በቃ እውነት የሚለ በጣም ቆንጆ ነበረ። ስሜት በጣም ይፈልጋል ስሜቱ በጣም ጥሩ ነበረ። አንዳንድ ጊዜ የሪትሚክ ስትራክቸሩ የዚህ ውስጥ ያለው የዘፈን ስትራክቸር እንደለመድነው ከአንድ ወይ ከሶስት ምት ምናምን አይደለም የሚነሳው። ከዊክ ቢቶች ላይ የሚነሳልና በቃ አናት አናቷ ላይ ነው ስትገባ ነበረው፣ በጣም የሚያምር አይነት የሪትም አጠባበቅ። ሙዚቃዊ አስተሳሰብህ በጣም ነው ደስ የሚለው። ሙዚቃዊ ተፈጥሮ በጣም ነው ደስ የሚለው። አሁን የገባኝ ነገር ምን መሰለህ፣ አንዴ ዝቅ አንዴ ከፍ የሚያደረግህ ነገር የዜማ ምርጫ እንደሆነ ደርሽበታለው። በጣም ብዙ ቅላጼ ብዙ የዜማ ከርቭ ምናምን ያላቸው አይነት ዜማዎች ከአንተ ጋር የሚሄዱ አልመሰለኝም። ምርጫ እንድታስተካክል ነው። አሁን ይሄ ብዙ ፓርቱ ቀጥ ቀጥ ያለ የዜማ ስትራክቸር ስላለው በጣም አሱበ ነው የተጫወትከው። በጣም አሱበ ትንሽ ይሄ በቃ እንደው ከተመስጦ ይ ውጥት ሲያደርጉኝ የነበሩት ነገሮች ምንድን ነው ከቅኝት ጋር በተያያዘ ወደ ታችኛው የዜማ ክፍል አካባቢ አንዳንድ ማረፊያዎችን በትክክል ስትላቸው አልነበረም። አንዳንዶቹ ጋር ደግሞ ተመሳሳይ ቦታ ላይ ሆኖ ደግሞ በደንብ ስታዜመው ነበረ፣ እና ትንሽ እሱ ራስህን ቅት ያለማድረግ ነገር ነው እንጂ አንድ የምትለው አንድ የማትለው ከሆነ ትለዋለህ ማለት ነው። ከዛ ውጪ በጣም ኤክሰለንት የሆነ ፐርፎርማንስ ደስ ብሎኛል። እሺ፣ ኤፍሬም በቃ ኤፍሬም ይሄ ነው። ይሄኛው አሁን ያየነው ኤፍሬም ነው መምጣት ያለበት ሌላ ጊዜም ማለት ነው። ቅድም ትንሽ ቅር ያሉኝ ነገሮች በዝተው ነበር። አሁን ግን በቃ አንተን በዚህ ልክ ነው የምንፈልገው፣ በጣም ደስ ብሎኛል። በመጀመሪያ የጋሽ መሀሙድን ከተሰጡት ሊስት ውስጥ መምረጥህ በደንብ አድርጎ የአንተን ድምጽ በደንብ መለካት የሚችለው ምርጫ ምርጫህን ሳላደንቅ አላልፍም። በጣም ሲያስደንቁኝ የነበሩ ነገሮችን በፊት ላስቀድም። ረጅም ሀረጋትን የሄድክበት መንገድ በአንድ ትንፋሽ በጣም የሚደነቅ ነበር። ይሄ ዘፈን ረጅም ሀረጋት አሉት። በአንድ ትንፋሽ ብዙ ቢቶችን የምትሄድበት ማለት ነው። እሱ በጣም ቆንጆ ነበረ። የመረጥከው ኪ በጣም ጥሩ ነበር። ስሜትን ማጋባት ላይ ጥሩ ነበርክ። ዳይናሚክሱ፣ ሪትሚክሊ በጣም ታይት ነበርክ እና የዜማ አረዳድህ በዚህ ዘፈን ላይ በጣም በጣም ውብ ነበረ እና እነዚህ በጣም ጠንካራ ጎኖች ነበሩ። እነዚህን ነገሮች እንድትጠብቃቸው ና ወደፊት ደግሞ የበለጠ እንድታሳምራቸው ነው ምነግርህ በተለይ መሆንሽ የሚለው ጋር አንድ ይሆን የራስህ የጨመርከው ቅላጽ የሚመስል ነገር ነበረ ና በጣም ቆንጆ ነበር። አሁን ቅድም የጨመርካቸው የጥፋት አይነቶች በዛዙ ና የዜማውን ስትራክቸር ቀየረው የሚል ስሜት ነበር የነበረኝ። እዚህ ላይ ግን እንደ ፍሌቨር የጨመርካቸው ቦታዎች ላይ ቆንጆ ነው ያደረጉት እና ውብ ውብ የሆነ አጫዋወት ነው የተጫወትከው። ከዚህ ውስጥ አንዳንድ በቃ ችግር ነው ብዬ የምለው ከቅኝት ጋር በተያያዘ የተወሰኑ ቦታዎች ላይ የሚሰማ ያክል ነበረው። አንተ ጋር ስለ ቅኝት ማውራት የለብንም። ስለዚህ እሱ ላይ ጥንቃቄ እንድታደረግ ነው ምነግርህ። በተረፈ በጣም ቆንጆ ነበር። እሺ፣ ኤፍሬም አሪፍ አቀራረብ ነበር። በጣም ዘናጭ ነው። በጣም ወድጀዋለሁ። ምንም አይነት የጋሽ ማሙር ተጽዕኖ ሳይኖርብህ የብዙ ድምፃውያን ችግር የነበረው በራስ ድምፅ አሁን የምትነካካቸው ነገሮች ደስ ይላሉ። ትንሽ ትንሽም ቢሆን ለማሳደግ ወደ ራስ የምታመጣው በጣም አሪፍ ነው። ሌላው የድምፅ ጉልበት በጣም ነው የሚገርመኝ ጉልበቱ ጮሆ የሚያምርበት፣ ከዚህ በላይ አቅም እንዳለ ያስታውቃል። ግን በጣም ያደነኩት ድምፅህ ማኔጅ የምታደረግበት መንገድ ኮምፕረስ የምታደርግበት። ምን ማለት ነው? መመጠን፣ መጮህ እየቻለ ግን በደንብ አድርገ እንደ ስቲዶ ሪኮርድ እንደተደረገ ነገር የምታደረገው በጣም ነው የወደድኩት። አዘፋፈን እንደዚህ ነው በቃ። ይህን ልክ ነው የምሰጠው ፍሎ አደራረጉ ይዞ ሄደው። በደንብ ነው ያጋባህብንና፣ መድረክ ላይ የምታቀርብ ነው የሚመስለው። በቃ ሌላ ጋባ ከውድድር እስከማይመስል ድረስ በጣም ነው የተደሰትኩት። ውጤት ከዚህ በላይ እንጠብቃለን። ስለዚህ ከዚህ በላይ ነው የምንጠብቀው። በጣም የምንጠብቅህ አሪፍ አሪፍ ነንበሮች አምጥተህ በደንብ አስደምመን ማለት ነው። እናመሰግናለን ዳኞቻችን